ሰላም ተነስተልው፣ ውድ የደቡሜድ ቤተሰቦችና ተከታታዮች፣ ዛሬ የአበባ ጎመን የጤና ጥቅሞችና የጤና በረከቶችን እንመለከታለን። ካንሰርን ለመዋጋት፣ የአእምሮ ንቃትን ለመጨመርና የደም ስኳርን ለማመጣጠን የሚረዳ አትክልት እንዳለ ሹክ ብንሉት ሁሉንም በአንድ ንክሻው፣ ጃ ይህ አትክልት እንግዳ አይደለም። ሁላችንም የምናውቀው ነው። አዎ፣ የአበባ ጎመን በሁሉም የሀገራችን በብዛት የሚገኝ ቢሆንም ግን ብዙዎቻችን ብዙ ኢትዮጵያውያን የማይጠቀሙት የአመጋገብ ስርዓት አበባ ጎመን የአመጋገብ ነጭ ለላ ይገኛል። ዛሬ በደቡ ሜድ ላይ በየቀኑ አበባ ጎመን ብንመገብ በሰውነታት ላይ ምን አይነት የሰውነት ለውጦች ሊፈጠር እንደሚችል እናያለን። በሳይንስ የተደገፈ የዘመናዊ አመጋገብ ጥናቶች እንመለከታለን። የደቡ ሜድን ስብሰብ የህክምና ርዕሶቹ ወደ ተግባራዊ ምክር መከፋፈል ሰሩ ስለ ጤናችሁ አዘጋጅ አክም ደሞ በፊት እንደተለመደው ደሞ ሄደን ሰብስክራይብ ሼር ማድረግ እንዳይረሳ እያለን ስንቀጥል፣ እንደተለመደው ከሁሉ በፊት ፕሊስ ፕሊስ ፕሊስ እንላለን። ቻናላችን ሰብስክራይብ በማድረግ ጀምሮ የቪዲዮ ደረሳችሁ ሁሉ ሰብስክራይብ በማድረግ ጀምሮ እያለን ስንቀጥል፣ በአንደኛ ላይ የምናገኘው በምዕራፍ ከፋፍለን ላይ ስናይ ምዕራፍ አንድ ላይ የምናገኘው ከአበባ ጎመን በስተጀርባ ያለው ሳይንስ። እንግዲህ ስለ አበባ ጎመን ሰናውና ከጎመን ከብሮኮሊ እና ከጥቅል ጎመን ቤተሰብ የሚመደበው የአበባ ጎመን በቫይታሚን ሲ ቫይታሚን ቤት እና ኮሊኔት የበለጸገ ነው ሁሉም የበሽታ መከላከል ለበሽታ መከላከል ስርዓት እንዲሁም ደግሞ ለአእምሮና ለአንጎ ጤና እንዲሁም ደግሞ ለጉበት ጤና እጅግ በጣም ወሳኝ ነው። አበባ ጎመን ነገር ግን ሳይንስ ገለጻው እንዲናል የአበባ ጎመን የግሉሶኔትስን ግሉኮሴኔትስ የሚባሉትን ውህዶች ማለት ነው ወደ አይሶሴኔትስ በመቀየር ሰውነታችን ውስጥ የሚፈጠሩትን የተለያዩ የካንሰር እጤዎችን የካንሰር ሴሎችን ለመግደል እንዲሁም ደግሞ ከጉበት ውስጥ መርዛማ ንጥረ ነገሮች ለማጣራት ይጠቀምበታል። አይሶ ግሉሴኔቶችን ማለት ለሰውነታችን የሚፈጠሩ የአይሶ ሴኔቶችን ለሰውነታችን የካንሰር ሴል መከላከያ ሆኖ ያገለግላል። አበባ ጎመን በዋነኝነት የሚታወቀው በዚህ ነው። ማለት በምራፍ ሁለት ላይ ደግሞ ስንቀጥል የምናገኘው ምራፍ ሁለት ላይ ማለት ነው የበሽታ መከላከልና የአንጎል ተግባርን ይጨምራል። አበባ ጎመን እንደ አንጎል ነዳጅ ሆኖ ያገለግላል። ያ ማለት በውስጡ ኮሊን አለው ብሎናል። ይህ ኮሊን ለዚህ ኮሊን ምስጋና ይግባውና በአበባ ጎመን ውስጥ የሚገኘው የማስተወስ ችሎታን ትኩረትን፣ የመማር ችሎታን ይጨምራል። ይህም ይበንት እንዳለ እንግዲህ በቫይታሚን ሲ የሰውነት በሽታ መከላከል አቅምን ያጠናክራል። እንዲሁም ደግሞ ኢንፌክሽንን፣ ድካምንና ወቅታዊ የሆኑ ጉንፋኖችን በተለይ ሲንሰናል ኢንፍሉዌንዛና ፍሉ የተባሉትን በተለይ ሳይነስን ጨምሮ የመቀነስ ባህሪ ያለው በሃርቫርድ የተደረገ ጥናት እንደሚያሳዩ ከሆነ የክሩሹፈር አትክልት በተለይም አበባ ጎመን ውስጥ ያለው በሳምንት ከ3 እስከ 3 እስከ 4 ጊዜ የሚመገቡ ሰዎች የመተንፈሻ አካላት ጋር የተያዙን ጉዳት በ25 ቀንሶ ያሳ እንዲሁም ደግሞ በምዕራፍ የምናገኘው ላይ ደግሞ ከካንሰርና ከእርጅና ጋር በተያያዘ አበባ ጎመን የሰውነትን ያለማቋረጥ ፍሪ ራዲካሎችን በመዋጋትና ለበሽታ የሚዳርጉን ፍሪ ራዲካሎችን በመበታተን ይታወቃል ማለት ነው። ይህም የእርጅና እንዲሁም ደግሞ የሲል የሴሎችን ጉዳት በሴሎች ደረጃ የሚደርሶችን እና በሴሎች ሞለኪላር ደረጃ የሚደርሱን የሴሎች ጉዳት በመቀነስ በመደገፍ ይታወቃል ማለት ነው። አበባ ጎመን በአንቲኦክሲዳንት በተለይም በሰልፍሎፌራን የያዘ ነው። እነዚህ ደግሞ ፍሪ ራዲካሎችን ከመዋጋት በተጨማሪ በህወ የህዋሳት ሚውቴሽን ወይም ደግሞ የዲኤንኤ ሚውቴሽንን በፍጥነት ያነሳል እንዲሁም ደግሞ የዲኤንኤን ይጠብቃል ማለት ነው። ይህም ማለት በምርምር ስናስደግፍ በጆን ሆፕ ዩኒቨርሲቲ የተደረገ ጥናት እንዳመላከተው ከሆነ ጆን ሆፕኪንስ ማለት ነው እንደሚያመላክተው ከሆነ የሰርፍሮፍራ ካንሰርን በተለይም ደግሞ በጡት የጡት ካንሰርን የአንጀት ካንሰርና፣ በፕሮቴስት የፕሮስቴት ካንሰር ላይ የሚያተኩረውን ጉዳት የሚረዱ ኢንዛይሞችንን የሚከላከል እንደሚከላከል አረጋግጧል ማለት ነው። በምዕራፍ አራት ላይ ደግሞ የምናገኘው የደም ስኳርን ያስተካክላል ወይም ደግሞ ክብደትን ይቀንሳል። በተለይ የስኳር ህመምተኛ ከሆኑ ወይም ደግሞ ክብደት ለመቀነስ እየሞከሩ ከሆነ የአበባ ጎመን ምስጢራዊ መሰራን አነስተኛ ካርቦሃይድሬት ያለው በፋይበር የበለጸገ የምግብ መፈጨትን በመቀነስና የደም ስኳርን በመቆጣጠር ይታወቃል ማለት ነው። እንዲሁም ደግሞ በተለይ በውስጡ የሩዝ መሳይ ዱቄቱ የአበባ ጎመን ከሩዝና ከተለያዩ ምግቦች ጋር አንድ ላይ ቢሰራ ሙሉ የሰውነት መቆጣጠር፣ እንዲሁም ደግሞ ሙሉ የሰውነት ጤና የመጠበቅ ባህሪ ያለው በተለይ ኢንሱሊን የመቋቋም እንዲሁም ደግሞ የሜታቦሊክ ሲንድረምን ለመቆጣጠር ለሚቸገሩ ሰዎች እጅግ በጣም ጥሩ ነው ማለት ነው። አበባ ጎመን ከስኳር ጋር በተያያዘ ማለት በምዕራፍ አምስት ላይ ደግሞ የምናገኘው አንጀትና ከልብ ጤና ጋር በተያዘ የአበባ ጎመን የአንጀትን እንደሚታውቀ ከሆነ አበባ ጎመን ከፍተኛ የሆነ ፋይበር ይዘት ይህ ፋይበር ይዘት ደግሞ ጤናማ ባክሮችን ይመግባል። እንዲሁም ደግሞ የምግብ መፈጨት ስርዓትን ያሻሽላል። እንዲሁም በአንጀት አካባቢ የሚፈጠሩን እብጠትና ብግነትን ይከላክላል። በተለይ በፖታሽየም ቫይታሚን ኬ ደምስሮችን፣ እንዲሁም ደግሞ የልብን ጤና ያጠናክራል። እንዲሁም ደግሞ ይህም የስትሮስ ስጋትን ይቀንሳል። የአንጀትና የልብን ጠንካራ ሲሆኑ ደግሞ መላ ሰውነታችን ወጣትነት ይሰማል ጠንካራ እንሆናለን ማለት በምራፍ ስድስት ላይ ደግሞ የምናገኘው ስጋቶቹንና እንዲሁም ደግሞ አደጋዎቹ ምን ይመስላሉ ሲባል እንዲሁም ደግሞ የትክክለኛው አመጋገብ ስርዓት ምን መሆን አለበት ሲባል፣ እንግዲህ አበባ ጎመን ጤናማ የሚሆነው ከመጠን በላይ በተለይ ከመጠን በላይ ባንጠቀም እንዲሁም ደግሞ ጥሬውን ባንጠቀም ይመረጣል ማለት ነው። በተለይ ጥሬውን የሚጠቀሙ ሰዎች ከፍተኛ የሆነ የጋዝ እንዲሁም ደግሞ የሰውነታችን በተለይ የአንጀት እብጠትን ሊያስከትል ይችላል። እንዲሁም ደግሞ ከታይሮድ ወይም ደግሞ ከእንቅርት ጋር በተያያዘ ችግር ካለብን ሙሉ ለሙሉ ባንጠቀመው ይመረጣል። በተጨማሪም ትክክለኛው አጠቃቀም ሲባል ደግሞ በአንቲኦክሲዳንት ኃይልነት እንዲጨምር ከተፈለገ ሎሚ ወይም ደግሞ የወይራ ዘይት ወይም ደግሞ በርበሬ ጨምሮ መጥበስ ይቻላል ማለት ነው። እንደ ማጠቃለያ ስል ግን ስናወራ እንግዲህ የአበባ ጎመን ብዙ ጥቅሞች ይሰጠናል። የሰውነት በሽታ መከላከል ስርዓትን ያጠናክራል። የአእምሮን ጤና፣ የአንጎልን ጤና ይጠብቃል። የበሽታ መከላከልን ይጨምራል፣ እንዲሁም ደግሞ በተፈጥሯዊ መልኩ ሰውነታችን ሙሉ ለሙሉ እንዲሞላ ያደርጋል። እንግዲህ ስለአበባ ጎመን እንዲሁም ደግሞ የተለያዩ የጤና ነክ ምክሮችን በሳይንስ የተደገፈ የጤና ምክሮችን ለማግኘት ዴቡሜድን ሰብስክራይብ፣ ሼር ማድረግ እንዳንረሳል እንላለን። መልካም ጊዜ መልካም ቆይታ እናመሰግናለን